የአፈጻጸም ግምገማውን የመሩት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾም በክልሉ ባለፉት ዘጠኝ ወራት የተከናወኑ ተግባራት ካለፈው ተመሳሳይ ወቅት ጋር ሲነጻጸር የተሻለ ውጤት መመዝገብ የቻለበት መሆኑን ገልጸዋል። የዘጠኝ ወራት ስራ አፈጻጸም ስንገመግም ካለፈው ተመሳሳይ ወቅትም ካለፈው ሩብ ዓመትም ጋር ስናነጻጽረው በዚህኛው ሩብ ዓመት ላይ በጣም የተሻለ የስራ መነቃቃት የተፈጠረበት በተለይ የመካከለኛ ዘመን እቅድ ብለን አዘጋጅተን ወደ ስራ ከገባም በኋላ ሁሉም ተቋማት የዛ የመካከለኛ ዘመን እቅድን ወደ ራሳቸው ወስደው ተቋማዊ እቅድ ያዘጋጁበት እስከ ዞን እና ወረዳ ድረስም ይሄ በተዋረድ የወረደበት በዛ አግባብ እቅድ ማዘጋጀት ብቻ ሳይሆን አንዳንድ የስራ ክፍሎች ወይም ተቋማት መዋቅሮችም ጭምር በተጨባጭ ወደ ስራ የገቡና ለውጥ እያመጡ ያሉ መሆኑን አይተናል። በተለይ በግብርና ትምህርት፣ ጤናናም ገቢ አሰባሰብ ላይ የተከናወኑ ተግባራት የማህበረሰቡን ተጠቃሚነት ከማረጋገጥ አንጻር ፋይዳቸው የላቀ በመሆኑ ተጠናክሮ ሊቀጥል ይገባል ብለዋል። በግብርናው ዘርፍ ከእምቅ አቅም ወደሚጨበጥ ሀብት በሚል መሪ ቃል የተከናወኑ ተግባራት በተለይ የማሳ ሽፋንን እንዲሁም የግብዓት አቅርቦትን ከማሳደግ በተጨማሪም በዘርፉ ተስፋ ሰጪ ውጤቶች መመዝገቡን ርዕሰ እንዲያስተዳድሩ ተናግረዋል። ከምቃቅም ወደሚጨበጥ ሀብት የሚለው በዋናነት ትኩረት ያደረገው ግብርና ላይ ስለነበር በተለይ የማሳ ሽፋንን ለማሳደግ የተካሄደበት እርቀት የግባት አቅርቦት ችግሮቹን ለመፍታት የተሞከረበት በአዝርዕት ሰብሎችም በሆርቲካልቸር ሰብሎችም የማሳሽፋንን ማሳደግ አለብን የሄድንበት የግባት ዕዳን ለመመለስ የተካሄደበት እርቀት ቀላል የሚባል አይደለም። በተጨማሪም የቡና ምርት እድገት፣ የሌማት ትሩፋት ስራዎችና ሌሎችም የተሻለ እንቅስቃሴ የታየባቸው ዘርፎች መሆናቸውን ዶክተር ኢንጂነር ነጋሽ ዋጌሾ አንስተዋል። በስትራቴጂክ በሆኑ የገበያ ምርቶችም በቡናው አካባቢ ዛሬ ከ36600 ሜትሪክ ቶን በላይ ወደ ማዕከላዊ ገበያ ማቅረብ የተቻለበት እነዚህ እነዚህ ሲታዩ የሌማት ትሩፋት ፕሮግራሞቻችንም የአረንጓዴ አሻራ ስራዎቻችንም መሬት እየነኩ እየያዙ ያሉ መሆኑን ከሱፐርቪዥን ግብረ መልሱም ከራሳችን ከመደበኛው ሪፖርትም ያየነው ነው። በትምህርት ለትውልድ እንቅስቃሴም እንዲሁ በአጭር ጊዜ ውስጥ ህብረተሰቡንና ሌሎች አካላትን ማሳተፍ በመቻሉ የተሻለ አፈጻጸም ማስመዝገብ ተችሏል ብለዋል። በትምህርት ላይ በትምህርት ለትውልድ የቅድመ አንደኛ ደረጃ ትምህርት ቤት በሁሉም ወረዳዎች ላይ ስራ ማስጀመር አለብን ብለን በጀመር ናቸው። አንዳንድ ዞኖች አካባቢ እጥረቶቹ ቢስተዋሉ፣ በአብዛኛው ዞኖቻችን ላይ ወደ ተግባር የተገባበት በጣም ትልቅ በአጭር ጊዜ ውስጥ ምርታዊ ለውጥ አምጥቷል ብለን ማለት እንችላለን። በጤናው ዘርፍም በክልሉ የተከሰቱ የተለያዩ ወረርሽኞችን ለመከላከል በተደረገው እንቅስቃሴ ለውጦች መምጣታቸውን የገለጹት ዶክተር ኢንጂነር ነጋሽ የማህበረሰብ አቀፍ ጤና መድህን አገልግሎት ተደራሽነቱን ከሰባ አምስት በመቶ በላይ ማድረስ የተቻለበት ስለመሆኑም ገልጸዋል። ጤና ላይ በተለይ በወረርሽኝን ከመከላከል አኳያ በዚህ በጀት ዓመት የተሰራው ስራ በጣም ውጤታማ ስራ ነው ብለን ነው የምንወስደው ይህ በጋራ በፓርቲም በመንግስትም የታችኛው ያስተዳደር እርከንም ሰፊ ርብርብ አድርጎው በእጅጉ የቀነስንበት ወረርሽኝ በሚከሰትበት ሰዓት ፈጥኖ የመከላከል አቅምም የገነባንበት አመት ነው እና ይሄ በጣም በጥሩ ጎኑ የሚወሰን ነው። በክልሉ ያለው አንጻራዊ ሰላም ለኢንቨስትመንትና ሌሎች አማራጮች ምቹ ሁኔታን የፈጠረ መሆኑ በዘርፉ መነቃቃቶችን እየፈጠረ መምጣቱንም ገልጸዋል። የክልሉ ጸጥታ መዋቅር የሰላምና ጸጥታ አስተዳደር ቢሮ፣ ፖሊስ ኮሚሽን ከታችኛው አስተዳደር ከተዋረድ ተቋማት ጋር በቅንጅት በሰራቸው ስራዎች ውስጥ ትልቅ ለውጥ ያየንበት በተለይ ችግር የሚስተዋልባቸው የምዕራቡ ዞኖች አካባቢ ላይ ህገወጥነትን ከመከላከል ወንጀለኞችን ወደ ህግ ከማቅረብ አኳያ አካባቢውን ለኢንቨስትመንት ለስራ፣ ለንግድ እንቅስቃሴ ምቹ እንዲሆን ከማድረግ አኳያ የወርቅ ኮንትሮባንድን ለመቆጣጠር የሄድንበት ርቀት ቀላል የሚባል አይደለም። በዚህ የክልሉ ፖሊስ ኮሚሽንን ሰላምና ጸጥታ በተለይ በዋናነት ደግሞ ይህንን ተግባራት ከፊት ሆኖ በመምራት ከኛ ጋር በቅንጅት የሰሩ የኢፌድሪ መከላከያ ሰራዊት እና የፌዴራል ፖሊስ ኮሚሽን በክልሉ መንግስትም ምስጋናዬን ለማቅረብ እወዳለሁ። አስፈጻሚ ተቋማት ከባለሙያዎቻቸው ጋር ያላቸውን የውይይትና የስራ ባህል በማሳደግ የተከናወኑ ተግባራትን ማጠናከር ያስፈልጋል ሲሉ ዶክተር ኢንጂነር ነጋሽ አሳስበዋልም። በመድረኩ የቢሮ ኃላፊዎች፣ የዞንና የከተማ አስተዳደር የስራ ኃላፊዎች እየተሳተፉ ናቸው።